ፊሊፒንስ ና አሜሪካ የጋራ ወታደራዊ ልምምድ ማድረግ መጀመራቸው የኤዥያ ፓሲፊክን ቀጠና ወደ ሌላ ውጥረት ይወስደዋል በሚል ስጋት ተጋርጧል። የፊሊፒንስ ና የአሜሪካ የአየር ኃይሎች የጋራ ልምምድ መጀመራቸው ለቻይና ኃይሎች ጭምር አደጋ ነው ተብሏል። ሁለቱ ሀገራት የሚያደርጉት የጦር ልምምድ የጋራ ዘመቻቸውንና ትብብራቸውን እንዲሁም የስትራቴጂክ መከላከል አቅማቸውን ማጠናከር መሆኑን ገልጸዋል። ልምምዱ ቤጂንግ ና ማኒላ በደቡብ ቻይና አካባቢ መወዛገባቸውን በቀጠሉበት ሰዓት የተካሄደ ነው። አሜሪካና ፊሊፒንስ የአየር የየብስና ባህር ልምምዳቸውን በፈረንጆቹ ሚያዝያ ወር ለመጀመር ውጥን ይዘዋል። በፍጥነት መዋጋትና ዝግጁነት ብሎም የጋራ ተልእኮ ብቁ ማድረግ የልምምዱ ማዕከል መሆኑን የፊሊፒንስ የአየር ኃይል አዛዥ አርተር ኮሩዳር ተናግረዋል። የሁለቱ ሀገራት ወታደራዊ ግንኙነት መጠናከር የጀመረው ፕሬዚዳንት ፈርዲናንድ ማርቆስ ከተመረጡ በኋላ የቻይና በደቡብ ቻይና ባህር የምታደርገው ወታደራዊ እንቅስቃሴ እየሰፋ በመምጣቱ ነው። የደቡብ ቻይና ባህርን ቪትናም፣ ፊሊፒንስ፣ ማሌዥያ፣ ብሩናይ፣ ቻይናና ታይዋን ሰላማን የይገባኛል ጥያቄ ያነሱበታል። የፊሊፒንስና የአሜሪካ ወታደራዊ ግንኙነት እንደ አውሮፓውያኑ አቆጣጠር ከ2022 ጀምሮ እየተጠናከረ መምጣቱን የጦር አዋቂዎች ያስረዳሉ። ከቀናት በፊት አሜሪካ 5.58 ቢሊዮን ዶላር የሚያወጡ 20 ኤፍ 16 ተዋጊ ጄቶችን ለፊሊፒንስ ለመሸጥ መፍቀዷን የሚያስታውሱት ተንታኞቹ እስያ ፓሲፊክ ውጥረቱ እየከፋ እንደሚሄድ ማሳያም ነው ይሉታል። ጥምረቱ ለፖለቲካዊ መረጋጋት አስፈላጊ ኃይል ነው በማለት የገለጹት የአሜሪካ የውጭ ጉ ጉዳይ ሚኒስትር ማርኮ ሩቢዮ ሽያጩ ተቀባይነት ማግኘቱን እንዲሁ አረጋግጠው ነበር። በተለይም የፔንታጎኑ ፔት ሄግሰት በጃፓንና በፊሊፒንስ በነበራቸው ቆይታ እንዲህ አይነቱን ጉዳይ ሳያሳኩት እንዳልቀረ ይነገራል። ፊሊፒንስ ኤፍ 16 ተዋጊ ጄቶችን ከዋሽንግተን የማግኘት ፍላጎቷን በይፋ ስትገልጽ አስር አመታት ነግደዋል። ፕሬዚዳንት ፌርዲናንድ ማርኮስ ጁኒየር ወደ ስልጣን ከመጡ በኋላ በተለይም የሮድሪጎ ዱተርቴ መንግስት መውደቁን ተከትሎ የማኒላና የዋሽንግተን የመከላከያ ትብብር ተጠናክሯል። የአሜሪካው የ የመከላከያ ሚኒስትር ፔት ሄክሰት ፊሊፒንስ ጉብኝት ባደረጉበት ወቅት ዋሽንግተንና ማኒላ ከማህበረሰባዊ ቻይናውያን የሚሰነዘረባቸውን ዛቻዎች ለመከላከል አብረው መቆም አለባቸው ማለታቸው አይዘነጋም። ቻይና የራሴ ግዛት ናት በምትላት በታይዋን ሰርጥ ዙሪያ ግዙፍ ወታደራዊ ልምምዶቹን ማድረጓም እንዲሁ የአካባቢውን ውጥረት ሌላ መልክ ያሰጠዋል። ቻይና የአየር የባህርና የሮኬት ኃይሏን ወደ ታይዋን ግዛት ማስጠጋቷ ይህንኑ ያሳያል። በደቡባዊ ቻይና ባህርና በፓርሰት ደሴቶች በርካታ የእስያ ሀገራት የይገባኛል ጥያቄ በማንሳት ቤጂንግን ይወነጅሏታል። ቻይና ግን በናይል ዳሽ ላይን ካርታዋ አማካኝነት ቀጠናውን የራሴ ነው በሚል ለመጠቅለል እየተንቀሳቀሰች ነው። የአካባቢውን ውጥረት ከአባባሱት ጉዳዮች መካከል ቤይጂንግ ታይዋንን በሰላም ካስፈለገ በኃይልም ወደ ግዛቷ ለመጠቅለል በፕሬዚዳንቷ ሺጂንፒንግ በኩል ቃል መግባቷ ነው። ፊሊፒንስ ከአሜሪካና ሌሎች ምዕራባውያን አጋሮቿ ጋር የጀመረችው የጦር ልምምድ ቻይናን አስቆጥቷታል። ባለፈው ሐምሌ ወር አሜሪካ፣ አውስትራሊያ፣ ካናዳና ፊሊፒንስ በአወዛጋቢው የደቡብ ቻይና ባህር ላይ የባህር ኃይል እና የአየር ኃይል የጦር ልምምዶችን ማድረግ መጀመራቸው ቻይናን ማስቆጣቱ የሚዘነጋ አይደለም የዋሽንግተንና የማኒላ አየር ኃይል የጦር ልምምድ ለቻይና መልእክት የሚሰድ በመሆኑ የቤጂንግ ምላሽም ተጠባቂ ሆኗል በደቡባዊ ቻይና ባህር መርከቦች እንዳይንቀሳቀሱ እክል እየገጠማቸው ሲሆን ለዚህም አካባቢውን ወደ ግዛቷን ለመጠቅለል ጦሯን እያስጠጋች ያለችው ቻይና ተጠያቂ ሆናለች የአሜሪካው ጀኔራል ክሪስቶፈር ሼፓርድ የፊሊፒንስና የአሜሪካ ጥምረት እያደገ መምጣቱንም ያስረዳሉ እስከ ሚያዝያ 18 ድረስ ልምምዱ እንደሚቀጥልም አሳው